አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም የካቲት ሰላሳ 30 በዚህች ዕለት የመጥምቁ ዮሐንስ የከበረች ራሱ ተገኘች። ይህም እንዲህ ነው። ከሓዲ ሄሮድስ የከበረ ዮሐንስ ራሱን ይቆርጡት ዘንድ ባዘዘ ጊዜ በእስር ቤት ራሱን ቆርጦ ወደ ሄሮድስ አቀረቧት። እርሱም ለወገኖቹ በማሳየት በቅዱስ ዮሐንስ ላይ ስላደረገው ሥራ እንደሚያዝን ገለጠላቸው። የክቡር ዮሐንስንም ራስ በቤት ውስጥ አስቀራት። የፊተኛይቱ ሚስት የንጉሥ አርጣ ልጅ ግን ባበረራት ጊዜ ወደ አባቷ መጣ፣ በፊቱ አለቀሰች። ሄሮድስ በእርሷ ላይ ያደረገውን ሁሉ እርሷ አሳዶ የወንድሙን ሚስት ሄሮዲያዳን እንዳገባ ነገረችው። በዛንም ጊዜ ንጉሥ አርጣ ተቆጥቶ ተነሳ። ሰራዊቱንም ሰብስቦ ወደ ገሊላ ዘመተ። የገሊላንም ሀገሮች ሁሉ አጠፋ በእሳትም አቃጥለው ንጉሥ ጢባሪዎስ ቄሳር ይህን ነገር በሰማ ጊዜ ሄሮድስ ባባረራት በልጁ ምክንያት ንጉሥ አርጣ ይህን እንዳደረገም ባስረዱት ጊዜ፣ ስለዚህ ንጉሥ ጢባሪዎስ ቄሳር ተቆጣ። ሄሮድስም ወደ ሮሜ ከተማ ወደ እርሱ አስቀረበው። በእርሱ ምክንያት የሀገሮቹ ጥፋት በመደረጉና ታላቁን ነቢይም ስለ መግደሉ ከሹመቱ ሻረውና እንደ ልኩ ወደሚባል አገር አጋዘው። በዛም በክፉ አሟሟት ሞተ። የቅዱስ ዮሐንስ ራስ ግን በሄሮድስ ቤት ተቀብራ ትኖር ነበር። ከዚህም በኋላ ንጉሥ ጢባሪዎስ ጭፍሮቹን ልኮ የሄሮድስን ቤት አስፈረሰ፣ ጥሪቱን ሁሉ ወሰደ። ለሚያየውን ሁሉ አርያና ተረት ሆኖ ያለ ጣሪያና ያለ ደጃፍ ቀርቷልና ነጋዴዎቹ መናኸሪያ አድርገው ያድሩበት ነበር። በዛንም ወራት ለገንዘብ ድሆች በሃይማኖት ባለጸጎች የሆኑ ሁለት ሰዎች ነበሩ። እነርሱም ሊሰግዱ የከበረች የአርባ ቀን ጾምን ሲጾሙ ወደ ኢየሩሳሌም ተጓዙ። ይህም ከብዙ ዘመን በኋላ ነው። ምሽትም በሆነ ጊዜ ምድረ በዳ በሆነ በሄሮድስ ቤት ውስጥ አደሩ። ቅዱስ ዮሐንስም ከእርሳቸው ለአንዱ በሕልሙ ተገለጠና የከበረች ራሱን ያለችበትን ቦታ አስረዳው፣ ወደ ቤቱም ተሸክሞ ይወስዳት ዘንድ አዘዘው። በነቃም ጊዜ ራእይን እንዳየ ለባለእንጀራው ነገረው። ቅዱስ ዮሐንስም ወደ አመለከተው ወደዚያ ቦታ ተነስተው በአንድነት ሄዱ። በቆፈሩም ጊዜ የሸክላ ዕቃ አግኝተው ከፊቷ፣ ያን ጊዜ እጅግ የሚመስል በጎ መዓዛ መጣ። የቅዱስ ዮሐንስም ራስ አገኙዋት፣ ከእርሷም ተባረኩ። ወደ ሸክላው ዕቃ መለሷትና በፊት እንደነበረ አፉን ዘግተው ያም ሰው ከእርሱ ጋር ወደ ቤቱ ወሰዳት። ታላቅ ክብርንም አከበራት። ሁልጊዜም የሚያበሩ መብራቶቹን በፊቷ አኖረም። የዛም ሰው እረፍቱ በቀረበ ጊዜ ልህቱ ነገራት፣ እርሷ ቅድስና ስላላት እርሱ ሲሰራ እንደነበር ትሰራ ዘንድ አዘዛት። እርሷም የምታከብራትና ሁልጊዜም መብራትን የምታበራላት ሆነች። የቅዱስ ዮሐንስ ራስ ወደ አርዮሳዊ ሰዎች እስከደረሰችበት ጊዜ ድረስ ከአንዱ ሰው ወደ አንዱ ሰው የምትፋለስ ሆነች። ይህም ሰው በካሃዲው አርዮስ እምነት ውስጥ ያለ የቅዱስ ዮሐንስ ራስ ድንቅ ተአምራቶች እንደምታደርግ ያስብ ነበር። የከበረ ዮሐንስም ከርሱ የሚበልጥ ሰው በላይ አስነሳበትና ከዛ ቦታ አሳደደው። ያ ቦታ አባ ቀብሮስ በኢየሩሳሌም ሀገር፣ አባ አንያኖስ በሀገር አምዳ ኤጲስቆጶስነት እስከ ተሾመበት ድረስ ፈጽሞ ሰው የማይኖርበት ምድረ በዳ ሆነ። ቅዱስ ዮሐንስም ለአባ አንያኖስ በሕልሙ ተገልጦ የከበረች ራሱን ያለችበትን ቦታ ነግሮ አመለከተው አባ አንያኖስም ሂዶ እንደዛሬውም ግንቦት ሰላሳ ከዚያ አወጣ ይህም የካቲት 30 ቀን ካገኟት በኋላ ዳግመኛ ያገኙባት ቀን ነው እንዲህም የሚል አለ የከበረ ዮሐንስ አፈወርቅ ተናገረ ይህም ሄሮድስ ባዘዘ ጊዜ ቅዱስ ዮሐንስ በእስር ቤት ሳለ ራሱን በሰይፍ ቆርጠው በጻሕል አድርገው ወደ ሄሮድስ አመጡለት እርሱም ለሄሮድያዳ ልጅ ሰጣት እርሷም ለእናቷ ወስዳ ሰጠች ይህች የረከሰች አመንዝራ ልትዳስሳት በወደለች ጊዜ በወጭቱ ውስጥ ጠጉሯ ተዘርግቶ ወደ አየር በረረች። በአየርም ሆና የወንድምህን ሚስት ልታገባ አይገባህም እያለች የምትጮህ ሆነች። እንዲህም እያለች ዐሥራ አምስት ዓመት ኖራ በአረቢያ ምድር አርፋ በዛ ተቀበረች። ነጋዴያንም በዚያ ቦታ የሚያድሩ ሆኑ። በእግዚአብሔር ፈቃድ ሁለት ታማንያን ነጋዴዎች ወደዛ ቦታ ደርሰው አደሩ። ቅዱስ ዮሐንስም በህልም ተገለጠላቸውና የከበረች ራሱን ያወጡ ዘንድ አዘዛቸው፣ እነርሱም አወጧት። ከእርሳቸውም ጋር ወደ ጌታችን ወስደው ታላቅ ክብርን አከበሯል። ለእግዚአብሔር ምስጋና ይሁን እኛንም መለኮትን ባጠመቀ በከበረ ዮሐንስ ጸሎት ይማረን። ልዩ የሆነች በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። ዳግመኛም በዚህች ዕለት የከበረ የእስክንድርያ ሊቀ ጳጳሳት አባ ሚናስ መታሰቢያው ነው። በረከቱም ከኛ ጋር ትኑር ለዘላለሙ አሜን። በእግዚአብሔር ቸርነት በየካቲት ወር የሚነበብ ምንባብ ደረሰ ተፈጸመ። ለእግዚአብሔር ምስጋና ይሁን። የነቢያት፣ የሐዋርያት፣ የጻድቃን፣ የሰማዕታት፣ የደናግል፣ የመነኮሳትም የቅዱሳን መላእክትን በረከታቸው አምላክን የወለደች የመቤታችን የቅድስት ድንግል ማርያም በረከቷ በርእሰ ሊቃነ ጳጳሳት አባ ማትያስ ላይ ይደር፣ በሁሉም ሊቃነ ጳጳሳትና ኤጲስቆጶሳት ሃይማኖታቸው በቀና ቀሳውስትና ዲያቆናት፣ በሁላችንም የክርስቲያን ወገኖች ላይ ይደር ለዘላለሙ አሜን። ዘአቅረብኩ ማኅሌተ አዘኪርየ አእላፈ፣ አእላፍ ቅዱሳንን አዘክሬ ምስጋናን አቀረብኩልህ። እምእለ ተጸምዱከ ዘልፈ፣ እሊህ ቅዱሳንም ዘወትር አንተን ያገለገሉ ናቸው ለእለ አነብብ ተወከፍ ዘንዴትየ መጽሐፈ በድኅነቴ የማነብልህን መጽሐፍ ወይንም ምስጋና ተቀበል። እንተ ረሰይከ እግዚኦ ጸሪቀ መበለት ውኩፈ እምእለ አብኡ ብዑላን ዘተርፈ አንተ ብዙ ባለጠጎች ካገቡት ይልቅ የድሃዋን መበለት ስጦታ ተቀብለሃልና ነቢያት ቅዱሳን ወሐዋርያት ሰባክያን ቅዱሳን የሆናችሁ ነቢያት፣ ለማስተማር የተመረጣችሁ ሐዋርያት ሰማዕታት ወጻድቃን ወመላእክት ትጉሃን ሰማዕታት፣ ጻድቃን፣ ትጉሃን የሆናችሁ መላእክት ደናግል ዓዲ ወመነኮሳት ሔራን እናንተም ደናግል፣ ቸር የሆናችሁ መነኮሳት ባርኩ ባርኮ ጉባኤ ዛቲ መካን ይህችን ጉባኤ አንድነታችንን መባረክን ባርኩ። እስከ አረጋዊ ልሒቅ እምንዑስ ሕፃን ስትባርኩም ከሕፃናቱ ጀምራችሁ እስከ ሽማግሌው ድረስ ይሁን። ለዘጸሐፎ በክርታስ በብራና በወረቀት የጻፈውን ወለዛ አጻፈውን ዘይደርስ ሊያስደርስ በገንዘቡ ዋጅቶ ያጻፈውን ወለዛ አንበቦ ወለዘ ተርጉሞ በልሳን አዲስ አምኖ ያነበበውን ወደ ሌላ ልሳን የተረጎመውን ወለዘ ሰማ ቃሎ በዕዝነ መንፈስ በእዝነ ልቦና አምኖ የሰማው በጸሎተሙ ማርያም አራቂ ተብቶ እምባዕስ ከጠብ ከክርክር ከመከራ ከችግር በምትሰውር በእናቱ በማርያም ጸሎት ኅቡረ ይምሐረነ ኢየሱስ ክርስቶስ፣ ኢየሱስ ክርስቶስ ሁላችንንም አንድ ላይ ይማረ ወይፈኑ ለነ ጸጋ መንፈስ ቅዱስ፣ ቅዱስ መንፈሱንም ይላክልን። እምይእዜ ወእስከ ለዓለም አሜን፣ ከዛሬ ጀምሮ ለዘላለሙ አሜን። አነሳስቶ ያስጀመረን አስጀምሮ ያስፈጸመ የቅዱሳኑ አምላክ ቅዱስ እግዚአብሔር ስሙ የተመሰገነ ይሁን። ወስብሐት ለእግዚአብሔር።